የዛን ቀን እንትን አካውንት ለመስጠት አልነበረም። ሞታዬ ና ያ አይደለም። እናንተ ደግሞ እንደ አንድ ነገር ከቸከላቸው አማራዎች እርሳውን አማራ ወጋ አጥባቂ ከአንተ ጀምሮ ወጋ ታጥብቅ። በቃ ያስፈልጋል፣ ገንዘብ ሰዎች እንዲረዱ ጠይቄያለሁ። አሁንም እርዱት። ሌላው ነገር ከሚወጣ ነገር ካለ በውስጥ ተነጋግረን ተደዋውሎ የምናዋጣበት መንገድ ማክቤል እያለ ስለሆነ ሌላው ወንድ ሌላው የሚዘርፈውን ነው። አንተ እኮ ስጡት ምን ሌላው የሚዘርፈው ነው። እርዳታ አለ። ከዚያ ውጭ ግን እን አስተካክለው፣ ገንዘብ ያስፈልጋል፣ ያስፈልገናል። ስለዚህ ያስፈልገናል፣ ያስፈልጋል። የሚረዳን ካለን የምን ጀምሮ እንፈልጋለን ገንዘብ፣ ገንዘብ የሚጠላ ስለዚህ እርዱት ነው። ሰዎች ምንናገር በእኔ እንዳትበሳቸው እኔ በጣም ተራማጅ አማራ ነኝ። አንዴ ኮስ ሞጣ ቀራኒዮ ብሎ የመጣውን ደደብ ብሎ ክላርግላቸው ተንክዩ አገኘው ታይሽ አንድ ፎሎወር ይዞ መታይሽ ታምር እኮ ነው። አይተሸዋል አንድ ፎሎወር ምን አይነት ጃማይካ የሚል ቀጥል ሞጣ ማይኪንግ ይላል። ሰላም ሰላም ሰላም ብያለሁ። ሰላም ነው ኪንግ ብለሃና ውረድ። እዚህ ደግሞ ደቡቦች አይሰለጥኑም። ደቡብ አፍሪካ ቁጭ ብለህ አንተ አሰለጥንም ጀማይካ ምናምን ይባል ልጅ አለ። ሰልጥን ሀብታሙ፣ ቀጥል። ሀሳብ ካላችሁ ነው የሁሉ ሰው ተደርድሮ ቁጭ አላችሁ አንዳንድ መረጃ እንደ ስለምናገኝ ነው ያ ወንድማችን የሚሰራ ስራ እዚህ አይነገረውም። በቃ በልብ ነው በልብ ስራ ያናደርከኝ ኤርትራ ገባ ነው ስትለ ብዙ ነገር ይቀረዋል። ልጁ ገና ጥሬ ነው። ትግሉ አልገባውም ወይም ድገው አልፈለግም። አማራው ጠቅላላ እኮ ገና ጥሬ ነው። ቆልተን ነክረን ካላበጠር ነው በጫው ዝብዝፈን ካልቆላ ነው የሚነቃ ይመስልሻል። ልክ እንደ ኮንዳሹ ቅባቄላ ካልቀቀልሽ የሚገባ አልመሰለኝ።

ጀግና ከሆነ አክማለሁ ምንም ብሎ ሄዶ እንደመቀን እኮ ጭንቅላቱ ያንፍለታል። ቀጥል። እንዴት ናችሁ? ሰላም ሰላም። እንዴት ነህ? እኔ አልገባኝ ነገር ካለ ከታች ምነግረው የዚህ ሁሉ እኮ ውጥንቅጥ ሜሱ ባለቤት ኤርትራ ሻቢያን ቲፒኤልኤፍን የፈጠረበት በያዴንን ዲሂደር ኦፕዲ ብሎ ነው። ካድሬ ነው። ሐኪም ነኝ ይላል። ሐኪምም አይመስልም። ትንሽ ጣልጣል ማድረግ አለብሽ። ሐኪም ስትሆኝ ፍሬ ፍሬ ነገር እ ቂት ላይ ብቻ ነው እንደ መድፌ መጣር የሚችለው የሰውዬ። ቀጥል። ንጉሱ እሺ፣ የምወጣ አመሰግናለሁ። ተደጋጋሚ ጊዜ አስተያየት ሰጥቼ ነው የምወጣ። እና አንድ ንጉሱ፣ የት ነው የምትኖር? ጎንደር። ቀጥል ያው የፋኖ ትግል ደግ መልሽንት ወደኋላ እየሆነ ነው እና ለዚህ ምክንያቱ እንደ ዋና የሚጠበቀው ብዙ ተስፋ ያደረግንበት ትግል ወደኋላ እየተጎተተ ነው። ለዚህም የተደራጀ ማኒፌስቱ ሳይኖራቸው አማራ መጨቆን መበደሉ ብቻ በስሜት አነሳስቷቸው የገቡ ብዙ ወጣቶች አሉ እና ይህን ትግል ደግሞ ፈርቀዳጅ ለማድረግ ወይም ወደ አንድ አቅጣጫ ብሔርተኝነቱ ገብቶት ሚታገል ትውልድ መፈጠር አለበት። እንደ ጀርመን ናዚ ሰላሳ አርባ አመት እንደፈጀ ሁሉ እንደዚህ አይነት ትውልድ ፈጥረን አማራ የሚባል ብሔርተኛ ትውልድ ተፈጥሮ ራሱንም ሀገሩንም ነፃ የሚወጣበት ሁኔታ ካልተፈጠረ አሁንም የመጓተት ስራ ነው የሚሆነው እና በተለይ እናንተ ዲያስፖሮች፣ እንዳንተ የነቃ ዲያስፖራ ዝም ብሎ እዛ ገንዘብ ፈንድ የሚያደርግ ሲሆን እቅድ እውቀት ያመጣ እንደምናሸንፍ ልንገር ወንድሜ አማራ በአጭሩ የሚያሸንፍበት ልንገራቸው፣ ያለ ተኩስ፣ ያለ ጦርነት፣ ያለ መዋጋት ምንም፣ እንዴት እንደሚያሸንፍ ታውቃለህ? ክርስቲያኑ ቤተክርስቲያን ባለመሄድ፣ ባለመሳለም፣ ባለመጸለይ የሚያገኘውን በመስራት ብቻ በመቀጠል ነው። እስላሙ መስጊድ ባለመሄድ ስራውን በመስራት መነገድ፣ ማረስ፣ መቆፈር፣ መተኛት፣ መስራት፣ መታጠቅ፣ ቤተክርስቲያኑ መተው። ቤተክርስቲያኑ አማራ ቢተው

ህዳሳ የተናጉተ አመት ተጠጃ እየሆናችሁን ያስቸገራችሁን እኮ አማራዎች አይደለም። ብርጅሱ ሌላው እኮ ዘርፎ ነው። ትግሉ ምናምን የሚወልድ ዘርፎ ነው። ኦሮሞ አራት የሚያገባ ዘርፎ ነው። ጉራጌው ንግዶ ይዞ ነው ከአንተ ቀድሞ። አንተ ግን እየናክ ንግዱን ሻይ ቤት እና ዳቦ ቤት የስላም ነው እያል ተሸውዳል። አማራ የራስ ችግር ነው። ስለዚህ አመት ከጠጃ ኮ ነው የምታየው። አማራውን አገባ ወለደ ሲባል ንምስብ ዘመዶች ወንድሞች አገባ ይባላል ወለደ ነው አይገርምሽ፣ አማራ ዘመድ ካለሽ ሰላም ብለሽ የስድስት ወር የት ነው ስትዩ ክርስትና እያስነሳ ነው ይሉሽ። ልጅን እንደ ኤሌክትሪክ መኪና ማምረት ነው የያዘው። በዚህ ደግሞ እየተቀቀለ እና እየተራብ የሚቀጥል ትውልድ እያፈራ ነው። ራሱ ሳይኖር ራሱ ሳይኖር ሌላ ልጅ ያመጣል። በቃ አገባ ወለደ። አማራ እኔ አማራ ዝም ብለሽ አገባ ወለደ፣ አገባ ረገዘሽ። የአፍሪካን የምርምር ውጤት እኮ ፒኤችዲያችሁ ወለድ ነው። አፍሪካም ጥቁር አሜሪካም እዚህ አገባ ወለደ፣ ለመንግስት እርዳታ ነው። በአብዛኛውን አበሻው ወደ ውጭ ሀገር ከአሜሪካ ጀምሮ የሚወልዱት የመንግስት እርዳታ ለማግኘት እንዴ። ለሚገርም ላይፎቻው ሰው ስለ ቴክኖሎጂ ስለ አዲስ ግኝት ይወያያል። እነሱ ስንት ልጅ ብንወል ስንት ገንዘብ እና የሰው ኪስ እያሰሉ ነው የሚሰር። አሁንም የአረብ ሀገር ስላም እኮ እዚህ ሀገር መጥቶ ካፌ ከፍቶ ምናም ቀለል ያለች ነገር መቦጨቅ ነው ሳንቲ ከዚያ ደግሞ ታክሳ ታክሱን በምን አድርጌ ሊያጭበረብራቸው የሚመጣው ለጥቅም ነው እንጂ አሜሪካ ሊገነብ አይደለም። ለዚህ ነው ሳፖርት ትራምፕ ወደ ሀገር ቤት መመለስ አለብን በእውነት አብዛኛው ዲያስፖራ የሚመጣው ለመቀራመጥ ነው። ለመማርም አይደለም። ጥቂት ሰዎች ናቸው ሲማሩ ምታያቸው። በጠቅላላ የዚችን ሀገር ጥቅም የዚችን ሀገር ንዋይ ለመብላት። ሌላ ዲያስፖራ አሜሪካን ለማልማት ሲያስብ አይቻላል። ሰበርባን ገዝቼ ወይ ደግሞ ስክሌድ አርጌ ነድቼ እንዲብዬ ምናምን ቤት ገዝቼ ፔዮፍ አርጌ በነፃነት ኑሬ መሞት እፈልጋለሁ የሚል ነው እንጂ አሜሪካን ወደሆነ የእኔ የኔ ልጆች አድገው ተምሮ ዶክተሩ ነው ይችን የጠቀመችንን ሀገር እንርዳት የሚል አንድ ዲያስፖራ አላየሁም፣ አላየሁም፣ አላየሁም። አውሮፓም የሚሄደው ዱባይም የሚሄደው ለስደት ለገንዘብ ነው። ዱባይን ሊገነባት አለ እኮ የሚሄደው አማራ፣ ኦሮሞ ዱባይን ሊመጠምጣት ነው የሚሄደው። አሜሪካ የሚመጣ ማንኛውም በዲቪም በምንም ሊመጠምጣት ነው ሊሰራለት አለ ከገብት ጀምሮ ስንት የትኛው ስራ ነው ጥሩ ገንዘብ የሚያስከፍለው፣ እንጂ አሜሪካኖች አምጥተው ሰው አድርገውኝ ልጆችን እያስተማሩልኝ እንዴት አድርጌ የአሜሪካን ህዝብ ልርዳው፣ ግብር ልክፈል፣ ጠንካራውኝ እንደነሱ ልታይ አይልም አበሻ። ሚድልስት ደግሞ የባሰ ነው። እስላሙ በተለይ ሰባት አስራ አራት ልጅ እየወለደ የአሜሪካን ጥቅም እንዴት አድርገን እንውሰድ ልጆችን ማሽፋፍተን የሸሪያ ህግ እንድንዋጣ ሴኔት ውስጥ እንዴት አርገን ሰው እናፍራ እስላም አርገን አንገቱን ቆርጠን አሜሪካን አጥፍተን ደደብ እናደርግ የሚል ቢድልስ ነው የምታዩ። ሀቁ ይሄ ነው። ማዛንዳ ምናምን የምትዩ ከኒውዮርኩ ጀምሮ ሀሳባቸው ድብቅ አጀንዳ አላቸው። በየቦታው ሄዶ የሚደንስ ያን ወጣቱ ልጅ ውሸቱን ነው። እልሚያላጭ ቤ ቂጡን ሁኔታ ነው። ዱርዬ ነው። ያሁን ሰው አደለ የሚናገረውን ነገር ብታይ ድሮ የሚናገረው አፍሪካ ሆኖ ትደነግጫለች። የአክራሪ እስላም ንግግር የሚናገረው ይሄ ሰውዬው አሁን መጥቶ እንድያለ እያለ እንደደ አሜሪካዊ አስከተለው ጭራሽ ኢሚግራንትን የመገነባት ኢሚግራንት ይመራታል። ማነው ኒውዮርክን ኢሚግራንት ነው እንደ የገነባት? ኒውዮርክን እኮ አሜሪካዊ ነገነባት። አይሁዶች እኮ ነገነቧት። የአሜሪካ አይሁዶች ናቸው። የት አባት ደግሞ አንተ ደግሞ የህንድ ሰው ደግሞ አንተ ኮተት የት አባትክ ነው ደግሞ አሜሪካን አንተ የምትገነባው? እንዲሁ አንቺ ድፍረታቸው ሲናገሩ በነገር ላይ ኒውዮርክን የገነባት ሆላንዶች ናቸው። ማናትን ማለት በሆላንድ ቋንቋ ነው። አውሮፓ የሄዱ ናቸው እንጂ አረብ ሊሆን አይችልም። እንደሱ አፍሪካዊና አትምጡብኝ ብሎ ጦር ሰበቀባቸው ካባረራቸው ሰዎች ሀገር ነው መጥቶ ለምኖ የሚኖረው የሚገርምን

በየከተማው ኦርቶዶክሶች በሃይማኖት ስም ያመጧቸው ሰዎች አሉ። እየተጠና ነው ማን ማና መጣ እንዴት መጣ እየተባለ መባረር አለበት። ትናንት እንደነገርኳችሁ ማይግሬሽን ዊዛውት አሲሚሌሽን ኢንቬዥን ብያለሁ። በቃ አሲሚሌስ ሳታረግ ጥቅም ሳይኖርም የአሜሪካን የአውሮፓን ነጭ ዶላር መብላት የምትፈልግ አበሻውም አፍሪካውም ሚድልስቱም የራስን ሀገር በትን ነጥ አሜሪካን እየበጠንቅ መመለስ አለበት። ከኔ ጀምሮ ህዝቡ መመለስ አለበት። እኔን እኮ አያስወጡኝም የሚገርምሽ እኔን አያስወጡኝም እኔን አያስወጡኝም የሚገርምሽ፣ አሜሪካኖች አሁን ማስወጣ ቢጀምሩ እኔን አያስወጡኝም። ስማርት ልጆች እያፈራው ስለሆነ ያ ያሉ ያ እኔን አያስወጡኝም፣ ዶክተሮች ናቸው። ምንም የማይጠቅማሉ ይሄ ምንድን ነው ፓርኪንግ ቢሰሯሉ እዚህ ሀገር ተምረ አስተምሮ ፓርኪንግ አይገርምሽም ግን በአብዛኛው ዳቦ መሸከር ኡበር መንዳት ሰበናፕ ያሁን ምን እንግዲህ እዚህ ጋር ነው ማሰብራቸው ሰበናፕ ምናምን ምናምን ለሰበን ኢለቨን እንዲህ አይነት ወራ መቻ ማየት አልፈልግም እዚህ ሀገር የመጣ ነው ልጆቻችን ልናስተምር ነው ዶክተር ልናረግ ነው የቢዝነስ የኮምፒውተር ሰዎች ልናደርግ ሀገራቸውንም ይሄንን እንዲጠቅሙ በአኮም እንዲጠቅሙ እዚህም እንዲጠቅሙ እንጂ እየመጣ ፓርኪንግ ለማመላለስ በጣም አዝናለሁ። መላኩ ቀጥል። እሽ ሞታዬ ሰላም እያለ እንማለም እንዲሁም እስኪ እንዲሁም ደግሞ እህታችን በጣም ታላቅ ግዙፍ የሆነች ከሴትነት እንደወንድ የምትመረጥ ብርጅስቶር ከልብ አመሰግንሻለሁ። ሁሌ እከታተላቸዋለሁ ዛሬ እዚህ ቤት መግባት ሁለተኛ ነው ልክ ነህ ሞጣ የምትናገረው ምንም ጥያቄ የለውም የአማራን ህዝብ ይሄ እምነት የሚባል ወደኋላ አስቀርቶታል ግልጽ ለመናገር ማለት ነው የቤተ ክርስቲያን ተዋህዶ እምነት የትኝ እኔ ባይዛዊ እምነትን እየተቃወምኩ አይደለም ለምን ዛሬ ግንቦታ አንድ ነገ አቦ ሆነ ይህ ሁሉ ህዝብ ነገ ሰባት ሲሆን ከሳምንት አምስት እዚህ ባይዛዊ እኮ አንድ ወር ሰላሳ ቀኑ ሁሎቹም እንደባለፈው ተቆጠሩ አሉ። እኔ አውቃለሁኝ። ቆጥረህ አገፈውም እንደዚህ ሆነ እንድ ነው ወይ ህይወርት የሚቀየረው ነው ጥያቄ። ማን እንደሰጠህ ማን? ግብጾች እኮ ነው። መጽሐፍ ቅዱስ ነው። ግብጾች ናቸው። አሁን የማርያም ቀን ይከበር የሚል መጽሐፍ ቅዱስ ላይ የለም። የሚካኤል ቀን ይከበርልኝ አይልም። ሚካኤል፣ ሜሰንጀር ነው። በቃ ተላላኪ ነው። ለሰው ልጆች የሚያገለግል ነው። መልአክ ማለት ሜሰንጀርስ ናቸው። ፖስተኛ ማለት ነው። ገብተዋል። አሁን ይህን ያን አትነካብር ይላል። ለምን ያማ ውደልዳይ ነጠላ ለብሶ ጺሙን አሳድጎ አትንካሚን የሚቃወም ለምን ይመስላል? እሱም ሰርቶ መብላት የማይፈልግ ነው። በደሃ ወዝ ላይ በደሃ ጉልበት ላይ መኖር የሚቀጥሉ ሰዎች ናቸው እነዚህ። መሆኑ ራሱ የሚቃወም ለምን መሰለች ብርጅስቶ አንደኛ እውቀትን ይፈራሉ። ቤተ ክርስቲያንና መስጊድ ያለ ሰው እውቀት ይፈራል። እንደ ቀለም ትምህርት የሚፈራው የለም። ሃይማኖተኛ ፊዚክስ እና ማቴማቲክስን እንደሚፈራው ቦምብ መርገጥ አይፈራም። ልንገር ቃጥል አጠቃል እና ሞጣይ ማለት ይሄ ውርስ የተሰጠን ከግብፅ አደራ ብሎ የተሰጠ የተጣለብን ልክ እንደማይታል የተሰጠ ህዝብ ነው፣ ለአማራ። እኔ በአንድ በኩሌ የትኛውም እኮ የትኛው ማህበረሰብ ሃይማኖት አለው። ይሄ ምንም ፋክት ነው፣ ትክክል ነው። ነገር ግን ዛሬ ነገም፣ እንዲሁንም በዘወትር እያለፍን ዛሬ በየ- ሁሉ ነገር ነገ፣ ዛሬ አባቴ የሆነ ነገር ሲሆን፣ እናቴ የሆነ ነገር ሲሆን፣ የት ነው እስኪ ቤተ ክርስቲያን ለምሳሌ፣ አቶ መሀሪ ታመመ፣ አቶ መሀሪ ቦታ ላይ ወደቀ ተብሎ ያነሳል። ይቄስ አለ ወይ ነው እኔ ዚ ላይ ጥያቄ አለኝ። ሺህ ሰማንያ ዘጠኝ ሰው ቤተክርስቲያን ላይ ቢሰበሰብ የአቶ ከሌ ልጅ ተራራ ይባላል እንዲ አይ ቤተክርስቲያን ልንገነባ ነው፣ እውነት ነው፣ ፋክት ነው። ነገ ይችን ቦታ ላይ ማድረስ እንፈልጋለን። ልክ መሰረት የሆነ የሚገርም ነገር አንድ ግራውንዱን ያወጡና እንግዲህ ያን ያክል ብር እየተዘረበ፣ ለአንድ እንኳ ለአንድ ሰፈር ስንት ሺህ ብር ነው የሚከፍረው? እኔ ያውቃል፣ ግልጹ ነው የምነግርህ። እኔ ለቡና ተብሎ እንኳ ለሻይ ለእንጀራ መግዣ ብሎ የያዘውን ሰድ አቶ ከሌ ገብርሃና ወልደጊዮርጊስ ነገ በእንደዚህ አይነት ነገር እየተባለ የያዘውን ሁላ ወጥቶ ጥሎ ይመጣል። ሽመ የማነው ችግሩ? እናሳጥረው፣ የማነው ችግሩ? የአማራው አማራ ነኝም አይልም ኢትዮጵያዊ ነንም። የእነሱ ችግር እኮ ይህ ግብፅ ሴራ ነው። የሁሉ የምታየው የአማራ ጭፍጨፋ ግብፅ ነው። ከጀርባዋ ደግሞ እንግሊዞች አሉ፣ ጀርመኖች አሉ፣ ምናምን አሉ፣ ጣሊያኖች አሉ። ተመልከት፣ አሁን አማራ አልገባውም። የአማራ ህዝብ ልዳን ካለ ፋኖ የማያስፈልገው ምንሻም አይፈልግም፣ አድማ መታኝም አይፈልግም፣ ወታደር መከላከያ ሰራዊት አይፈልግም። አማራ አማራ ልዳን ካለ ቤተክርስቲያን እና መስጊድ ብሄድ ማቆም ትስማማለህ፣ ትስማማለህ ወይ፣ ትስማማለህ ወይ? ታላቅ ህዝብ እኔ ምንም የምስማማበት መንገድ ምንም ነገር የለኝም የሚያስማማ ይሄ ነገር ይገብራሉ ወይ? የምልህ ወንድሜ፣ አልተግባባንም። ለካ እኔ የምለውን ትስማማለህ ወይ? ኦኬ። እየተቆራረጠ ነበር። ማካሪያ፣ ቀጥል። ኔትወርክ አስቸግሮናል። ሞጣዬ፣ የምና ቀጥል። ሞጣዬ፣ ሰላም ነህ? ሰላም አለህልኝ፣ ሁሉ ሰላም ብራዘር፣ ቀጥል። አንድ ታሪክ ላጫውት ሞጣዬ ስለ ካህን ነው የማጫውትህ። እሺ። የሆነ ካህን ካህን ነው እና፣ ሆቴል ውስጥ ነው ብዙ ጊዜ የሚያድረው ማለት ነው። ካህን ሆኖ ቺክ ቺክ የሚያስመጣ ነው። ቺክ ቺክ አስመጥቶ ብር እየከፈለ ያወጣል። መርቅ ነው፣ ሁሉ ነው የሚገባው። ሞጣዬ፣ እውነቴን ነው የምልህ እኔ በአይኔ በብረቷ አይቼዋለሁ ሰውየውን ያው ተበሳጭቼ ልናገረው ምናምን ሞክሬ ያው ሰው ነህና፣ ሌላው ሰው ካህን ነው ስለሚባል ብናገረው ሌሎች ሰዎች እኔን ይጣሉኛል በሰዓቱ ማለት ነው። እና አስመሳዮች ናቸው ያሉት፣ እውነት ለመናገር ሞጣይ አታይም። እንደ ከታቸው ይሄ እውነታን ጋር ከውሸት ጋር የተጣበቀ ህዝብ አንተን እስላም ነው ይላል